የሕማማት ሁለተኛዋ ቀን ዕለተ ሰሉስ ወይም ማክሰኞ የጥያቄ ቀን ተብላ ትጠራለች። ምክንያቱም ሹመቱን ወይም ደግሞ ስልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚህች ዕለት ስለ ስልጣኑ ጸሐፍት ፈሪሳውያን ጠይቀውታል። ጸሐፍት ፈሪሳውያንም ያቀረቡለት ጥያቄ ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ተአምር በማድረግ ገበያተኛንም በመፍታት ይህን ሁሉ ማን ስልጣን ሰጠህ? ይህንንስ እንድታደርግ የስልጣኑን የሰጠህ ማን ነው? ብለው ጥያቄ ይጠይቁት ነበረ። እርሱም መልሶ እኔም አንድ ጥያቄ ጠይቃችኋለሁ፣ እናንተም ብትነግሩኝ ወይም ብትመልሱልኝ በማን ስልጣን እንደዚህ እንደማደርግ ነግራችኋለሁ ብሎ የቅዱስ ዮሐንስ ጥምቀት ከወዴት ነበረች? ከሰማይ ነው ወይስ ከሰው ብሎ ይጠይቋቸዋል። እነርሱም ከሰማይ ነው ብንል ለምን አልተቀበላችሁትም ይለናል ከሰው ነው ብንል ህዝቡ ሁሉ ዮሐን ቅዱስ ዮሐንስን እንደ ነብይ ያከብሩታል፣ እንደ መምህርነቱ ይፈሩታል እና ህዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። በልቦና መጥመን ማለት ነው። ጌታችን መልሶ እኔም በማን ስልጣን እንደዚህ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋትና በጥርጥር ስለተሞላ እንጂ ይህንን መጠየቃቸው እርሱ የሚያደርገው ሁሉ በራሱ ስልጣን እንደሆነ ሳያውቁ ቀርተው አይደለም ማለት ነው። ሁለተኛ ደግሞ የትምህርት ቀንም ተብላ ይቼ ዕለት ትጠቀሳለች። ጌታችን በቤተ መቅደስ ረጅም ትምህርትን በማስተማር የተሰጠው ስያሜ ነው። ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባ ሲገልጽልን ነው እና የትምህርት ዕለትም ተብላ ትጠቀሳለች። የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ጀምሮ እንደዚሁ መመልከት ይቻላል። እግዚአብሔር አምላክ ጾሙን የበረከት ያደርግልን።